በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን አደረሳቸው። እናታችን ማርያም ሆይ የልደትሽ ቀን ልደታችን ነው። እናታችን ማርያም ሆይ የልደትሽ ቀን ልደታችን፣ መርገም ያላረፈባት የድህነታችን መጀመሪያ ፀሐየ ክርስቶስን የወለደችልን ቤዛዊተ ዓለም እናታችን ማርያም ተወለደችልን። ልደቷን ምክንያት በማድረግ በማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ከሚያዝያ 27 ጀምሮ እስከ ግንቦት አንድ ድረስ ታላቅ መንፈሳዊ ጉባኤ አዘጋጅ ታናል ታዲያ ከዋዜማ ጀምሮ ልደታ ማርያም አይቀሉ የልደትሽ ቀን ልደታችን የእመቤታችን የቅድስት ድንግል ማርያም ልደቷን በልደታ እንድናከብር ጥሪ አቀርባለሁ።